ደሞዝ በሚመለከት ሁለት ይሽዎች አሉ። አንደኛው በዚህ ዓመት በያዝነው ዓመት መጠነኛ ደሞዝ እንጨምር ሲባል ምን ያክል ነው ኮስት የሚያደርገን እንደ ሀገር ስለሆነ የሚጨመረው 70፣ 75፣ 80 በሚል በኦፕሽን ቀረበ የሚጨመረው ደሞዝ። እንደምታውቁት በስኬል ለምሳሌ እኔ 30 ሺህ የማገኝ ከሆነ 10% ሲባል በስኬል ልክ እንዲጨምር ታች ያለው ደግሞ በሚያገኘው ልክ እንዲጨምር የሚል ካቢኔ ቀረበ እና ግማሹ ካቢኔ አባላት ተቃወሙ። ትክክል አይደለም፣ ችግር የሁሉ ነው ታች ግን ይብሳል። 2000 ብር፣ 1000 ብር እየበሉ ቤተሰብ የሚያስተዳድሩ ሰዎች ስላሉ በስመ የደሞዝ ክፍያ ሃይራርኪያል በሆነ የሚከፈለው መንገድ ከሄድን ታቹ ስለሚጎዳ ከኛ ከሚኒስትሮቹ ወይም ከፍተኛ ተከፋይ ከሆኑት ይቀንስና ታች እናስፋዋል። ታች ዝቅተኛው የመንግስት ተከፋይ 1700 አካባቢ ነበር፣ 300% ጨምረን 4800 ገባ። ይሄ በሚሆንበት ሰዓት ሰባ ሰባ አምስት ሰማንያ የነበረው አጠቃላይ ሀገራዊ ጭማሬ ዘጠና አንድ ቢሊዮን ይገባል ተባለ። ፐርሰንቴጁ ስላደገ ይሁን ይግባ። ታች ያለው ከሚራብ ላይ ያለው ይቆያል። ለሁሉም ብናደርግ ጥሩ ነበር። ለሁሉም ካልቻልን ግን ሞ የተጎዳውን ብንደግፍ ይሻላል ነው ሀሳቡ የነበረው። ይህን የሚጠላ መምህር ያለ አይመስለኝም። ይሄ ተከፋይ ነው የማይከፈላቸው ደሞ አሉ። ደሞዝ የማይከፈላቸው ለምሳሌ አርሶ አደር አለ፣ መድኃኒት አለ፣ ሴፍቲኔት አለ። 340 350 ቢሊዮን ብር ኢትዮጵያ ደጉማለች በዚህ ዓመት። በአንድ በኩል ደሞዝ፣ በሌላ በኩል ነዳጅ፣ ማዳበሪያ፣ መድኃኒት፣ ሴፍቲኔት ድጎማዎች ደግሞ 350 ቢሊዮን ወስደዋል። ያን እንዳለ ወስደን ደሞዝ ብናደርገው እናንተ ደስ ይላቸዋል። አርሶ አደር ይከፈዋል። አርሶ አደር ከከፋው ግን ዋጋ የለውም። የእናንተ እንግዳል ገባ ማለት ነው። እንዳለ ወስደን ለኛ ሰራተኞች ብንከፍል ደሞዝ ከፍ ይላል፣ ግን በታክሲ ምክንያት የሚሰቃዩ ሰዎች ነዳጅ ካልደጎምን መንቀሳቀስ የማይችሉ ሰዎች አሉ። ምን አለ ታዲያኛ 91 ቢሊዮን ለኛ ሰራተኞች፣ ሦስት መቶ ደግሞ ለመላው የኢትዮጵያ እዛ ውስጥ እነሱም ይጠቀማል የህክምና መድኃኒት ሰብሲዳይ ሲደረግ ለእናንተም ለኔም ጭምር የሚደረገው፣ ነዳጅ ሲደረግ ለኔም ለእናንተም የሚደረገው፣ ማዳበሪያ ሲደረግ ለኔም ለእናንተም የሚደረገው በቀጥታ ባንቆጥረውም በተዘዋዋሪ ማለት ነው። ጥያቄያችሁ ግን አንደኛ ሌጂቲሜት ነው፣ ሁለተኛ ደግሞ ብዙዎቻችሁ የምታነሱት ለፖለቲካ ለቅንጦት ሳይሆን የሰርቫይቫል ጉዳይ አድርጋችሁ ነው። አጣጥመን ለመሄድ ማክሲመም እንሰራለን። ደሞዝ አሁን ብንጨምር ለምሳሌ ለመምህራን ስፔሻል አድርገን 30 40 ፐርሰንት ብንጨምር አሁን ከሚያገኘው ብለን ብንጨምር ችግሩ ይፈታል ወይ? አይፈታም። የእናንተ ችግር በደሞዝ ጭማሬ ብቻ የሚመለስ ጉዳይ አይደለም። ሰውየው አንድ ቁና ገብስ ይዞ ሙያተኛ ጋር ይሄዳል። ሙያተኛ ጋይድና ይኸውልህ፣ አንድ ቁና ገብስ አለኝ ከዚህ ውስጥ ለዳቦ፣ ለገንፎ እህል፣ ለቆሎ፣ ለጠላ እህል ስለምፈልግ ይሄንን በዚያ መልክ አስተናርተህ ስጠኝ ይለዋል። አንድ ቁና ነው። ዳቦ አለ፣ ቆሎ አለ፣ የገንፎ እህል አለ፣ የጠላ እህል አለ ፍላጎቱ ብዙ ነው፣ እና ሙያተኛው ወይ ፍላጎትህን ቀንስ ወይ ገብሱን ጨምር አለው። ያለኝ ይሄ ነው። እንዴት አድርጌ ልጨምር ሲለው ሁለት ምርጫ አለ። አንደኛው ምርጫ አሁን ያለ አንድ ቁና ስለሆነ ለዳቦ ብቻ ወይም ለገንፎ ሁል ብቻ ላዘጋጅልህ። የለም የዳቦም የገንፎም ፈልጋለሁ ካከ ደሞ አትብላውን የያዘውና ዘንድሮ ዝራውና በሚቀጥለው አምስት ስድስት ቁና ሲሆንልህ ያኔ ይዘሆና አለው ይባላል። እናንተ ግን እንዳዋቂ እንደ ልባም ሰው ማሰብ ያለባችሁ ጉዳይ ገበታ ላይ ያለው ሶስት እንጀራ ከሆነ እኛ አስር ሰዎች ከሆነ እዚሁ ገበታ ላይ ያለውን እንጀራ ነው የምንሻማው፣ ሶስቷን ለአስር። ልባም ሰዎች ለትውልድ የሚያስቡ ሰዎች፣ በተለይ መምህራን ሲሆኑ ማሰብ ያለባቸው እንዴት ገበታው ላይ ያለውን ማድ አምስት፣ ስድስት፣ ሰባት፣ አስር እናድርገው፣ ገበታውን እናስፋው እንጂ ያለችውን ብንሻማ እሷን ብንቀራመት እኛም በደህነት ልጆቻችንም ከዛ የባሰ ድህነት ይጠብቃቸዋል። ገበታ ማስፋት በምርት ነው የሚመጣው፣ በከንቱ አይመጣም። እሱ ላይ አብረን አብረን መስራት ይኖርብናል። የመጀመሪያው ማቀፍ ምንድን ነው አጠቃላይ በሀገር እንየው። ነፃ ነፃ ነፃ ነፃ ያልኩት ጉዳይ ለናንተ ብቻ አይሆንም፣ በሀገር ማቀፍ እናያለን።